የቀነኔ አዱኛ ማስታወሻ ደብተር ተገኝቷል። የቀነኔ አዱኛ ማስታወሻ ደብተር ውስጥ ምን ይሆን ያለው? ለመሆኑ የቀነኔ አዱኛ ማስታወሻ ደብተር ለምን እስከ ዛሬ አልወጣም? ዛሬ ፍርድ ቤት በምን እንዴት ሁኔታ ተለ ሰላም ጤና ይስጥልኝ። የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ሰላም ፍቅር፣ ጤና ከእናንተ ጋር እንዲሆን ምኞቴ ነው። ዛሬ ስለ እህታችን ስለ ቀነኔ አዱኛ የፍርድ ቤት ውሎ እነግራችኋለሁ። እንግዲህ በፍርድ ቤት ውሎ ብዙ የተለያዩ ነገሮች እየተባሉ ይገኛሉ። በተለይ ደግሞ በፍርድ ቤቱ ውሎ ምን ተባለ እንዲሁም ደግሞ ስለ ቀነኒ አዱኛ ማስታወሻ ደብተር ተገኝቷል። የተገኘው ደግሞ ከ አንዱዓለም ጎሳ ከጠበቃው ጋ ነው። ያ ነገር ደግሞ ቅሬታን አስነስቷል። እነዚህን ነገሮች ወደ እናንተ ይዤላችሁ እመጣለሁ። የህግ ባለሙያዎች ጠበቃ መምህር በዚህ ዙሪያ የተናገሩት ነገር አለ። መጀመሪያ እስኪ የፍርድ ቤት ውሎ ምን ይመስላል የሚለውን ልንገራችሁ፣ ከዛ በኋላ ደግሞ ጠበቃዎቹ ወይም ደግሞ የህግ ባለሙያዎቹ ስለ ማስታወሻው ደብተር የተናገሩት ነገር አለ። እሱንም ወደ እናንተ እማቀርብላችሁ ይሆናል። አብራችሁን ከቆያችሁ ሁሉንም ነገር ትሰሙታላችሁ። ዛሬ በዋለው ችሎት ፖሊስ ውጤት አልደረሰኝም ብሏል።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 ፍርድ ቤት የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል ፍርድ ቤቱ እንግዲህ ይህንን ነው ያለው ውሳኔ ማክሰኞ ለነገ ማክሰኞ ጠዋት ውሳኔ እንደሚሰጥ ቀጠሮ ሰጥቷል ሆኖም ግን በዳየሪው ዙሪያ በጣም ብዙ ክርክሮች ተነስተዋል ይህ ክርክር ምንድን ነው የሚለውን ወደ እናንተ አደርሳለሁኝ አሁንም በድጋሚ አብራችሁን እንድትሆኑ ነው። በነገራችን ላይ ፍትሕ ለተበዳይ ነው መሆን ያለበት ብዬ አስባለሁኝ። እንግዲህ የሕግ ባለሙያዎቹ ምን አሉ የሚለውን ደግሞ ልንገራችሁ። መምህር ጠበቃና የሕግ አማካሪ አበባየሁ ጌታ እናሮ እንዲህ ይላል። የወንጀል ምርመራ በተለይም የነፍስ ግድያ ወንጀል ምርመራ እጅግ ውስብስብና ቀጥተኛ ማስረጃ በግልጽ ከሌለ እጅግ አዳጋችና አስቸጋሪ የወንጀል አይነት መሆኑን የህግ ባለሙያዎች የሚያውቁት ሀቅ ነው። በተለይም ሟች በሰው እጅ ወይም በራስ እጅ ነው ህይወቱ ያለፈው የሚለው ጥያቄ በብዙ ውስብስብ ምርመራ እንዲሁም ቴክኒክና ታክቲክ ማስረጃዎች ታግዞና በአግባቡ ተተንትኖ ወደ አንዳንች ድምዳሜ የሚያደርሱ መሆኑ እሙን ነው። በተያዘው ጉዳይ የቀነኒ ማስታወሻ ደብተር ነው የተባለው ወደ ተጠርጣሪው ጠበቃ እጅ እንዴት እጁ ላይ ሊገባ ቻለ መቼና ለምን የብርበራ ትእዛዝ ሲወጣ፣ በተለይም በእንዲህ አይነት የነፍስ ግድያ ራስን የማጥፋት ጉዳይ ላይ ፍንጭ ሊሰጡ የሚችሉ እንደነ ስልክ ንግግሮች፣ የማስታወሻ ደብተር፣ እንደነ የተቀዱ ካሴቶች እና ሌሎች ማስረጃዎች በመርማሪ ፖሊስ እጅ መግባት አልነበረባቸውም ወይ ወይስ በሰዓቱ ተደብቀዋል? ጠበቃው በእጄ ላይ ያለ ያለውን ማስታወሻ ደብተር ከየት አገኘው? እንዳገኘውስ ለምን የምርመራ አካል አላደረገውም? ወይስ ወደኋላ ኋላ ለመከላከያ መልስ ለመጠበቅ በማሰብ አቆየው? እውን የሷ ማስታወሻ ደብተር ስለመሆኑ ምን ማረጋገጫ አለ? ለምንስ በዚህ ምርመራ ወቅት ተነሳ? በአሁኑ ሰዓት ወንጀል ፈጽመዋል አልፈጸሙም ወይስ ክርክሩ የዋስትና መብት ይጠበቅ ነው። ፍርድ ቤት ውስጥ በዚህ ማስታወሻ በተባለው ደብተር ጉዳይ ምን ይል ይሆን? እልፍ ጥያቄዎች፣ አንድ እውነት። ንጹህ አይቀጣ ወንጀለኛም አይለቀቅ ሀቁ ይውጣ። አባይነህ ጌታ እንግዲህ ይህንን ይመስላል። በተለይ በማስታወሻ ደብተሩ ዙሪያ በጣም ብዙዎች እየተነጋገሩበት ነው። እንደነገርኳችሁ የህግ ባለሙያዎች ማለት መገኘት ያለበት በሱ ሳይሆን በመርማሪ ፖሊሶች እጅ ውስጥ መገኘት ያለበት ነገር፣ እንዴት በአንዱ አለም ጠበቃ እጅ ሊገኝ ቻለ? ፍርድ ቤቱስ ምን አለ ተብሎ ብዙ ጥያቄ እየተነሳ ነው። ውሳኔውን ነገ ነው የምናውቀው። ዞሮ ዞሮ የዚህን ነገር ውሳኔ ነገ ነው የምናውቀው። እንደተባለው ንጹህም አይቀጣ ወንጀለኛም አይለቀቅ ሐቋ ትውጣ ነው ትልቁ ጥያቄ። እናቷም አባቷም ሲጠይቁ የነበሩት ጥያቄ ምንድን ነው? እውነቱ ይውጣ ነው። እቺ ልጅ እውነት እንደተባለው እራሷን አጥፍታ ነው ወይስ ደግሞ ከዛ እየገፋት ሰው አለ? በጣም ብዙ ጥያቄዎች አሉ። እኛ ምናልባት ነገ ከነገ ወዲያ አውርተን የምንረሳው ነገር ነው። እንረሰዋለን። ሌላ አዲስ አጀንዳ ይዘን ደግሞ ሆይ ሆይ እንላለን። ግን ለቤተሰብ ትልቅ ጥያቄ ነው። ልጃችን ምን ሆና ነው የመጨረሻ ሰዓቷ? ሰምታችኋል። ከቀብር በኋላ ወዲያው የጠየቁት ጥያቄ ምንድን ነው? ልጄ ፍትህ ታገኝ ነው። ከዛ በነጋታው ደግሞ ልጄ የመጨረሻ ሰዓቷ ምን ይመስላል ማወቅ ፈልጋለሁ። ምን ተናገረች? ምን አለች? ጸብ ነበረ ወይ? ወይስ በሰላም ነው ምን ከፍቷታል? እውነት ዳይሪ ካለ ደግሞ በጣም ለቤተሰብ ትልቅ ነገር ነው። እውነት ለመናገር እንደውም ጎበዝ ልጅ ናት ብዬ አስባለሁኝ። ኢትዮጵያውያኖች አብዛኛው እንደዚህ አይነት ማስታወሻን ደብተር የመጻፍ ልምድ የለንም። የቀን የቀን ውሏችንን፣ ደስታችንን፣ ክፋታችንን፣ ያለቀስንበትን በቃ የተለያዩ ነገሮችን የመጻፍ ልምድ የለንም። እሷ ግን ይህንን አድርጋ ከሆነና ጠበቃው ራሱ ጠበቃው እንዳለው እጄ ላይ አለ ካለ እንደተባለው እሱ እጅ ላይ መኖር የለበትም ብዬ አስባለሁ። ግን ያ ነገር በጣም ብዙ ነገር ያሳለፈችውን ህይወት ለቤተሰብ ያልተነገረችው ህመሟን፣ ደስታዋን፣ ሳቋን፣ ሀዘኗን፣ ስኬቷን፣ ውድቀቷን የጻፈችበት ነው የሚሆነው። ለምን ማስታወሻ ሲባል እንደዛ ነው፣ የቀኑሏችሁን ነው የምጽፉት የቀን ውሏችሁን ደስታችሁንም፣ ሀዘናችሁንም፣ ሳቃችሁንም፣ ለቅሷችሁንም ሁሉንም ነገር ነው የምታሰፍሩበትና እንደዚህ አይነት ነገሮች በእኛ አገር አልተለመደም፣ በውጭ ዓለም ግን በብዛት ይገኛሉና ይህንን ካደረገች ደግሞ ለቤተሰቦቿ እፎይታ ነው ብዬ አስባለሁኝ። እንዲሁም ደግሞ እውነት ኑሮት ከሆነ እውነት እንደተባለው ደግሞ ይህ ማስታወሻ ደብተር የእሷ ከሆነ መድኃኒት ወስዳ ከሆነ እስከዛሬ እንግዲህ ዝም ተብሏል። ዛሬ ነው እንግዲህ የወጣው። ብዙ ጥያቄዎች አሉት። ለምን ዛሬ ወጣ? ብዙ ነው ፎቶ እየቆየ ነው ፎቶ የሚወጣው። ዛሬ ደግሞ ማስታወሻ ደብተሯ አውጥቷል። ዙሮ ዙሮ የልጅቷ ሀቅ ይውጣላት፣ ቤተሰቦቿ በሰላም ይረፉ። እውነት ለመናገር እሱ አንዴ ይሄዳለች፣ ግን ከዚህ በኋላ ላሉት ለወጣት ሴቶች በጣም ብዙ ትምህርት ይሆናል እና በተለይ ደግሞ ማስታወሻ የመጻፍ ልምድ ቢኖረን ሁላችንም የምናደርጋትን ያሳለፍነውን ነገር የመጻፍ ልምድ ቢኖረን ለሁሉም ሰው ጠቃሚ ነው ብዬ አስባለሁ። እና ና እንግዲህ የአንዱ አለም ጠበቃ እንዳለው ከሆነ ብዙ መድኃኒት ወስዳ ህይወቷ እንዳለፈ፣ ከዛ ላይ ብዙ መድኃኒት በጣም ጥያቄ አለው። ብዙ መድኃኒት ወስዳ ከሆነ ራሱ ወደ ፎቅ ወደ ኪችን ሂዳ በመስኮት ለምን ራሷን መጣል እንዳሰበች ራሱ ትልቅ ጥያቄ ነው እና ከዛ ላይ ደግሞ አሉ ምንድን ነው የሚባለው ፍትህ ሲጠየቅ መጥታችሁ የተለያየ ነገር የምትሉ ሰዎች አላችሁ። ለምን ፍትህ ተጠየቀ ይሁን ለምን እንደዚህ ተባለ ይሁን ጎራ ከፍላችሁ ለሁለት የምትከፋፈሉ ሰዎች አላችሁ። ትልቁ ጥያቄ ፍትህ ነው። በቃ ማንም ሰው ማንም ማንንም ወንጀለኛ አያደርግም፣ ስራው ነው ወንጀልም ምንም የሚያስደርገው እና ስለዚህ ማንም ሰው መጥፎ ነገር አድርጎ በነፃ ይለቀቅ የሚባል የለም። ካላደረገም ደግሞ ስራው ያወጣዋል። መድኃኒዓለም ለሁሉም ይፈርዳል እና ሀቂ ውጣ ነው የተባለው። ከዛ ውጭ ግን በዘር ተከፋፍላችሁ እች ልጅ እኮ ምንም የሚያከፋፍላችሁ ነገር የለም። ባለቤቷና እሷ ከአንድ ብሔር አንድ ቋንቋ ተናጋሪ ናቸው። ስለዚህ በዚህ ተከፍላችሁ እች ልጅ ህይወቷ ያለፈው የሌላ ቋንቋ ተናጋሪ ሆና ወይም ደግሞ የሌላ ዘር ሆና ቢሆን ምን ሊፈጠር እንደሚችል በጣም ከባድ ነው። አሁን እያለንበት ሁኔታ በጣም ከባድ ነው። ፍትህ ስትጠየቁ ወይም የሆነ ነገር ሲባል ሩጣችሁ ከዘር ከሃይማኖት የምታያይዙ ሰዎች አላችሁ። ስለዚህ እባካችሁ እያያችሁ ነው። ነገን እንኖራለን ብላ አስባ ውስጧን ደብቃ ሳቋን ብቻ እያሳየች ሄዳለች። በቃ ያመለጠች ልጅ ናትና ፍትህ ቢያንስ ለቤተሰቡ እናትና አባቱ አያሳዝኗችሁም? ለእነሱ ሲባል ፍትህ ይጠየቅ በቃ ሀቁ ይውጣ ነው የተባለው። ሌላ ምንም የተባለ የለም። እንግዲህ ነገ ደግሞ የምንሰማው ነገር ይኖራል፣ ብዙዎች የሚሉትም ነገር ይኖራል። ፍርድ ቤት ነው ትልቁን ውሳኔ የሚወስነው። የህግ መንግስት ያስቀመጣቸው አሉ፣ ህግን ያቃሉ ተምረዋል ብሎ ያስቀመጣቸው አሉ። እነሱ እንግዲህ ከፈጣሪ በታች በተማሩት መሰረት ህጉን ሀቋን ያውጧላት። ሌላ የሚባለው ነገር የለም። ግን አንድ ነገር ግን መናገር የምፈልገው ማስታወሻ ደብተር መጻፍ ልመዱ፣ እውነት ከኔ ጀምሮ መጻፍ ብንለምድ ጥሩ እኮ ነው። ቢያንስ ነገ ያሳለፍናቸውን የነገሮች ራሳችን እንኳን እናየዋለን፣ የረሳናቸውን ነገሮች እዛ ውስጥ እናገኛለንና ማስታወሻ ደብተር መጻፍ ልመዱ፣ እውነት ከማስታወሻ ደብተሯስ ደግሞ መድኃኒት ከመውሰዷ ውጭ ሌላ ምን ይሆን የሚለው በጣም ያጓጓል እና እግዚአብሔር ሐቋን ያውጣላት።